ሰላም ሰላሙ አሌይኩም አረህማቱላሂ በበረካቱ በረካቱ ውጤ ዩቱዩብ ተከታታዮቻችን፣ እንዴት ናችሁ? ደህና ናችሁ? አልሐምዱሊላሂ እኔ ደህና ነኝ። እናየው ዛሬ መጣሁኝ እና ሽኩርን አብሮ መጥተዋል። ሽኩርን ስራ ስለው ሰብስክራይብሽም እየጨመረ አይደለም አጉል ስራ ፈልጎ ስራ መስራት ነው እንጂ ይሄ ነገር የሚያዋጣ አይደለም፣ ዩቱብን ሰላልን ስለው ማለት ነው እያለ ነው። እና ሰብስክራይብ አድርጉኝ እናንተ ደግሞ በፊት እንዲያመመኝ ሰብስክራይብ አድርጉኝ ምናምን ሳለን ሰብስክራይብ እያረጋችሁ ፎሎ እያረጋችሁ ነበር። አሁን የሚገርመው ነገር በተለይ ቲክቶክ ላይ ፎሎውን እራሱ እያነሱት እየቀነሰ ሄደ። ምን ችግር አለው? በጣም ይገርማል። ሰው ሲጨነቅ፣ ሰው ችግር ላይ ሲሆን ብቻ ማለት ሞቅ ሞቅ ማድረግ ሞቅ ቢል የሚጠቅመው ሰው ችግር ላይ ተገባ በኋላ ሳይሆን አሁን ደዛ፣ አሁን ትንሽ ተስፋ እያገኘሁ ትንሽ እንዲህ እያልኩ ደስ ይለኛል እና አሁን ደግሞ አዲስ አበባ ልንደርስ ስለሆነ እንሻላ አዲስ አበባ ደግሞ ቤት ክራይ ውድ ነው። እንሻላ አላ የሚቀርብ የሚከፍልል ከሰጠ ደስ ይለኛል። ካልሆነ ያው በራስ የው መንፈራፈር ነው እና እንሻላ እስኪ ሰብስክራይብ አድርጉልኝ ቱ አሁን ለምሳሌ ቲክታከር ጓደኛ ያላችሁ አሁን ለምሳሌ እኔ ፋጡ ማንኛ አይደለ አሁን ቲክታከር ዩቱበር አይደለሁ። ነገ እየቆይሁ ሰብስክራይብ በዝቶልኝ ዩቱበር ከሆንኩኝ የምታውቁ ልጆ ታወሩኛላችሁ ማለት ነው ለዛ ፋጡማ እስቲ ከሌ የምትባልን ሰው አግዣት እንዴዝ እንዴዝ ታማ ብላችሁ ማስረዳት ምትችሉ። አሁን እንትና ለምለም ቲዩ እነሳህዲ ለምሳሌ እንት ሚዲያው ላይ ብዙ የቆዩት ብዙ አሉ። አሁን ለምሳሌ ተውፊቅ ሚስት የነበረችው ልጅ ማን ነበር ስሟ? ሶፊያ ምናምን እንደዚ። ብቻ እነሱ እነሱ የምታውቋቸው ልጆች አዲስ አበባ ሰዎች እንዲተባበሩ ያው፣ እኔ መዞር አልችልም። አሁን ዛሬ ተመዝኝ የነበር ኪሎም እጀ 47 49 ሁኛለሁ ሁለት ኪሎ ጨምሬ ግን አሁንም የሰህድያ ዞረኛል ምናምን እና እንደዛ ምላችሁ፣ ያው ግዴታ እንኳን ሰው ልጅ ታሞ ወጪ እያወጣ ለመግብር ለመኖር ራሱ ብር ያስፈልጋልና፣ እንግዲህ አዲስ አበባ አሁን እኔ አሞኛል ስራ እንጀምር የሆነ ነገር ብንል አይመችም። እኔ አሞኛል፣ ቤት ስንሆን ቤት ነኝ። ያው ስንወጣ ደግሞ ቤት የሚጠብቅ ያስፈልጋል፣ ልጆቹ እና እንዲዛ ነው። አይመችም የምላችሁ ነገር ቢያንስ በዛ ጊዜ ሰብስክራይብ በማድረግ ቸርሸር በማድረግ ዩቱበሮች ሁላ በቃ በአላ ባላችሁም፣ እሺ ተባበሩኝ። ምክንያቱም ነገ በራሴ ነው ምን እንደሚደርስ ምን እንደሚያጋጥመን አይታወቅም። ሀይር ስራ ለራስ ነው። እና ስታማምን ያ እንደዚህ ተስፋ የለሽም ሲሉኝ ሳውዲ ታካሚ ለምንድነው ተስፋ የለለሽ ምናምን ብላችሁ ስትሉኝ እሺ ብዬ ሕክምና ጀምር። አልሐምዱሊላ ገና እንግዲህ ውጤቱን አሁን ባናየውም በድምፄ ውጤቱን አይተናል። ሌላው ቢቀር ብስላ እንደበፊታችሁ ናችሁ። ሰብስክራይብ አታንሱ፣ ፎሎው አታንሱ፣ በነበራችሁ ቀጥሉ። አይዞ አይዞሽ በሉኝ፣ ሽኩርም አብሬሽ እሰራለሁ። ተከታዮች ግን እንትን እያሉ እየቀነሱ ነው። እንደገና ይጨምር እያልኩ እየጠበኩ እያለ እያለኝ ነው እና እንሻላ እንትን በሉኝ ነው የምላችሁ። አሁን ደግሞ እንግዲህ እንሻላ አዲስ አበባ እነግራችኋለሁ። በቃ ብቻ ያለውን ነገር አሁን ደግሞ ውጤት የምልወቀው እና እንሻላ እዚህ ጅማ ተቀመጭ ምንም እየተጎዳው ነው ያለሁት። የሚበላ ነገር የለም። አትክልት አሁን ማንጎ፣ ሙዝ ምናምን ማርማር የሚል ነገር ነው እዚህ ያለው። እዛ ምናልባት አሁን ከአረብ ሀገር የሚመጡ ፍድራሃት ምንድ ነው የሚባለው? ይሄ ለምሳሌ ተቀቅሎ እንደ መረቅን የሚበላው ነገር አሁን ለምሳሌ እዚ ዱባ ብቻ አለ ሌላ ነገር የለም። ለምሳሌ እዛ ከሆነ ባሚያ፣ ሙልክያ ሙልክያ አሁን በመረቅ ተሰርቶ እሱ ብጠጠው አሁን ይገባል። እንዲያደለ ስላሳ ስለሆነ እዚህ የለም። ለዛ ለዛ አዲስ አበባ ገባለው። አዲስ አበባ ደሞ ከራይ ውድ ነው። ዙሮ ዙሮ አይዞሽ በሉኝ። በመካከል ያው ምርመራ አለ ሲያመኝ ሐኪም ቤት መሄድ አለ እና እንደዚያ ነው የምላችሁ። ሽኮር ደሞ ሽኮር ደሞ ተመጣለ ከዚህ በኋላ ሰብስክራይብሽ ተጨመረና ነው ተጨመረ በስነ ስርዓት በቃ፣ አሪፍ ከሆነ እመጣለሁ። ከዚህ በኋላ አብሬት ቁጭ ይሄን ቪዲዮ ምን ሰራ ኢንሻአላ። አሁን ብቻ ያሳምራችሁ። እናንተ ምን ላይክ ሼር ክናፊ እያረጋችሁ ሰብስክራይብ ለዩቱበሮች ጓደኞቻችሁ የእኛ ውጤት አማርጉልን እና ከዛ በኋላ አብሬ ተቆጡዬ እንደዚህ። አሁን ብዙ ቀን እየሰራሁ ብዙ ቀን ቪዲዮ ሰርቻለሁ፣ እና ይከፍላል ይከፍላል እያልኩት ነው ስለው ቪዲዮ ስሰራ ስንት ደግሞ ይከፍልሽ ይለኛል። እኔ ግን እስካሁን ድረስ የሰራኋት 60 ዶላር ናት። የቆጠረችው ያቺ 60 ዶላር ስንት ናት ራሱ አልኩሌት አድርጎ ሲያስባት፣ ምን ይሄ እኮ ቤት ክራይ አይከፍልም፣ እንዴት ነው አዲስ አበባ እየኖርን ይህን እየሰራን የምትሄዱ የለ ሌላ ስራ መፈለግ አለብን ይላል እና ግን ሰብስክራይቡ ብዙ ቢሆን እሱን ሳሳምን ሰብስክራይቡ ቢበዛ ተከታይ ቢኖር አሁን እኮ ሀያ አምስት ሺ ነው ሰው ያለው እዛ ላይ ያም እየተከታተለኛ አይደለም ግን፣ ሲጨምር አሁን ሀምሳ ሺ፣ ስልሳ ሺ መቶ እያለ ሲሄድ ይቆጥራል እያልኩ ነው። እና እንደዛ ነው ምላችሁ። እንግዲህ እሱ ደግሞ አሁን ዙሁር ለህር ነው ብሏል። ዙሁር እየደረሰ ነው እና እህድ በቃ እንዲያልፍብህ ለዛ ብዬ ነው። አበርታችሁ በቃ ይሳችሁ አውጣችሁ ዋዴ ሊያሳከማችሁ በዛ ይሄ ደግሞ ታኪስ ብራ ምንም አያንሳችሁም። እንግዲህ ይሄ ደግሞ አሁን ደግሞ ማበረታቻ ነው በቃ እሷን፣ አሁን እዚህ ደርሳለች እንሻ ያለ ደግሞ አላ ደግሞ የያዘውን ይዟል። ከዚህ በኋላ ሀይሩ ሀይሩን እየለኛም እያሰብነ እናንተ ነው ከጎናችሁ ሆናችሁ ማለት ነው እንደዚህ፣ በዚህ በቃ አበረታትም በቪዲዮ ማለት ነው የምሰራው፣ ቪዲዮ ላይ የሚደረገውን እያረጋ ምትችሉትን በቃ ደግሞ ሀዲያ ነገር መስጠት ከቻ ያፈልጋችሁ፣ ሱፐርቻት፣ ሱፐርስቲከር ምናምን የሚባል ሁሉም ከፍቼዋለሁ። በቃ ምትችሉትን በቪዲዮም ይቻላል ብለውኛል። ውሸቴ ነው እና እንዲዛ ነው የምላችሁ፣ ውዶችዋ በቃ ይዞች በሉኝ። እህታችሁ ነኝ እንደምታውቁኝ፣ ስደት ነው ስንገላታ ይኖርኩት አላል አለኝም አልሐምዱሊላ፣ አላኩልሃል። እንዲዛ ነው የምላችሁ፣ ይህን ነው የምላችሁ፣ ኢትዮጵያ ኖሮ አሁን ላይ በጣም ከብዷል። አንድ ሌትር ወተት መቶ ሀያ ብር ገዝተን ነው ያለሁት። መቀም ሰው ወተት ብቻ ነው። እና እንዲዛ ነው ወዶ እና ዙራዛ እንዲል ነው እና ለዛ መስኪር ሄደሽ ኮሮና። እና እንዲዛ ነው የምላችሁ ውዶቼ አሁን እዙር ብዛንድ ድልነው ብያችኋለሁ። እስካሁን ድረስ የቀመስኳት ወተት ናት። ገና ለምን የሆነ ነገር ለመቅመስ ይነካብኛል፣ ሲነካብኝ አመኛል። ሁላላዚም እንዴት አርግ ላሳያችሁ። ይሄ አብጧል፣ እንለይዩዩ አብጧል። እና ተረዱኝ ነው የምላችሁ። ሰብስክራይብ አድርጉሌ፣ ሸር አድርጉሌ፣ ተሮች ሁላ ንገሩልኝ። ምክንያቱም ሰው ፕራንክ እየሰራ ዝም ብሎ አመጣ ወሰደው እያወራ ሰብስክራይብ ታደርጋላችሁ ወንጀል ውስጥ የሚያስገባ ት እየሰኔ ጥሩ ጥሩ አልሆነ፣ ፕራንክስ በሳቸው ይሰሩ እንኳን አይዟችሁ ምናምን እያላችሁ ግማሻችሁ በስዲብ ግማሻችሁ አይዞች በማለት አበረታታላችሁ። እኔ ደግሞ ታምሜ ነው። ታምምኩት ደግሞ ቀላል ነገር ሳይሆን ካንሰር ነው። ለዛ አይዞሽ በሎኝ አበረታቱ ነው ምላችሁ። በተለይ ጉሮሬ ላይ ባይሆን ጥሩ ነበር። አልሐምዱሊላ ላይሸውን ሰራ። ምግብ እየበላሁ አደለ ምግብ እያማረኝ አዲስ አበባ ያው እንግዲህ አለ እዛ ቲክቶክ ላይ ያስተዋውቃሉና ከአረብ ሀገር የሚመጡ ነገሮች አሉ። እና እንግዲህ አሉ እዛ እና እስቲ እንግዲህ እንዲዛ አልምላችሁም። እስቲ ዛሬ ብዙ ሰብስክራይብ እንዲመጣለን እፈልጋለሁ፣ ሸርሸር እያደረጋችሁ። እኔ በጣም ግርም ይለኛል፣ ሰብስክራይብ ያደረጉኝ ሰዎች እንዲያመመኝ ያመመኝ፣ ሰሞኑን ሰብስክራይብ ያደረጉኝ እንትን ፎሎ ያደረጉኝ ፎሎውን እያነሱ ምን ለምን ነበር ፎሎ ያደረጋችሁ ያኔ? እኔ ግራ ግቢት ና እኔ ምክንያቱም አንድ ሰው ሰብስክራይብ ቢጨምር እኔ ከሞትኩ ምን ያደርግ አይረባም፣ እኮ የለም፣ እኔ የለሁም ማለት ነው። ስለዚ፣ እንዴ ገና እኔ ስኖር ነው መበረታታት ያለብኝ፣ እንጂ እንዲዛ ነው የምላችሁ። ዋ እንግዲህ እንደነገርኳችሁ እነ ለምለምን እነ በቃ ዩቱበሮችን የምታውቁ ሰዎች የደወላችሁ፣ እሷ አግዟት፣ እሷ ጋር ስሩ እሷን በቃ አሁን አዲስ አበባ ሳይድ ባለሁበት እየመጡ አሁን አብዲ አብዲ የዛኔ አሁን ሳውዲ የመጣሁ ጊዜ አብዲ የመጣ ያለሁበት መቶ ቀርጿል። ዶክተር አብይ ጋር ሁኝ እንትና ቀርጻለች። ማናት እቺ ሳባ ሳባ አሁን ጓደኛ የነበረች እና አሁን ላይ ግን ኢትዮጵያንም ሸራ አርጋልኝ፣ አይቻት አላውቅም። አሁንም ያው ጓደኛዬ ናት፣ ግን አርጊልኝ፣ ግዴታ ማለት አለብኝ ወስተጀ። ምክንያቱም ያለሁበት ይታወቃል